እሷን ለማስቀናት ነው እንደዚህ አግዢ ምናም ስል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔጋ ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እንዳትረሱ። ሀሳብ አስተያየታቸውን በኮሜንት ላይ አስቀምጡልኝ። እንግዲህን ሀይሚና ብሩኬ ዛሬ ተገናኝተው ነበረ። የተገናኙበትን በቃ ለመታረቅ ሩብ ጉዳይ ላይ ነበሩ። ምክንያቱም ስለነበራቸው ነገር እያወሩ ነበረ። ብሩኬም ደግሞ አብረው የነበረችው ልጅ ከእሷ ጋር ምንም ነገር እንደሌለው ሀይሚ ለማስቀናት የሄደበት መንገድ እንደሆነ እያስረዳት ነበረ፣ ለሀይሚ ማለት ነው። ሀይሚ ግን እርግጠኛ ነህ ምናምን ብላ አጥብቃ ስጠይቀው ነበረ። ችግር የለውም ደውዬ እጠርቻታለሁ። ልጅቷ እየመጣች ነው። ከመጣች በኋላም ትነግርሻለች። እኔ እና እሷ ምንም ነገር የለንም። በሰአቱ አንቺን ለማናደድ ወይም አንቺን ለማስቀናት ስለፈለግኩኝ ደውዬ እንድትተባበረኝ ጠየኳት። እሷም ኦኬ ችግር የለውም ብላ መጣች። ከዛ አብረን መስራት ጀመርን እንጂ አንቺን ለማናደድ አውቀን አብረን ሆነን ቪዲዮ መስራት ጀመርን እንጂ ከልጅቷ ጋር ምንም ነገር የለኝም ብሏታል ማለት ነው። እንግዲህ እሷም ደግሞ ከልጁ ጋር ያላት ነገር ዝም ብሎ እንደሆነ ነገር ግን ማለት እሷም በእሷ በኩል ከልጁ ጋር ያለኝ ነገር ዝም ብሎ ነው። አንተ ግን ከልጅቷ ጋር ያለህ ነገር እውነተኛ ነገር ነው እያለች ስጠይቀው ነበር። እና እንዴት ሽ ውሸት ከሆነ ለምን ከሷ ጋር ሆንክ ምናምን ስትለው አንቺ በዚህ ፍጥነት ከዳኒ ጋር ነበር ምሰሉ ዳኒ ንትተሽ ከዚህ ልጅ ጋር ቶሎ በፍጥነት ስትመጪ እኔም ደግሞ እያመጣው ሲሰም ነው እንጂ ከልጅቷ ጋር ምንም ነገር የለኝም እያለ እየነገራት ነበረ። ግን ሀይሜ አንድ ነገር ጠርጥራለች። ምክንያቱም ኦኬ፣ በአንተ በኩል ምንም ላይኖሩ ይችላልና ልጅቷ ምናልባት አንተ የምትወደ አይነት ልጅ ብትሆንስ ምናምን እያለች ስትጠይቀው ነበር። ይሄ በፍጹም ሊሆን አይችልም፣ ምን እያልሽ ነው? እኔ እና እሷ የተገናኘ ነው ቪዲዮ አሳርኝ አልኳት፣ ሀይሜን እናናዳት አልኳት፣ ኦኬ ብላ መጣች እንጂ ሌላ ምንም ነገር የለንም ብሎ ደረቱን ነፍቶ ነበር ሲናገር የነበረው። ምክንያቱም ያው በሱ በኩል ያለው እውነታ ይሄ ስለነበረ ማለት ነው። እናምላቸዋለሁ ልጅቷ ትንሽ ቆይታ መጣች። ከመጣች በኋላ ያው ከሀይሜ ጋር አይዋደዱም ታውቃላችሁ፣ ከዚህ በፊት ተዳድበዋል። ነገር ግን ሰላም እንዲባባሉ አደረገ ምናምን ነገር ግን ንገሪያት አላት ማለት ነው። እኔና አንቺ ምንም ነገር እንደሌለን ሀይሜን ለማስቀናት አብረን ቪዲዮ መስራት እንደጀመርን ንገሪያት ለሀይሚ ሲላት መውራት አልፈለገችም ዝም ነው ያለችው ማለት ነው። ንገርያት ሁላ ሲላት ዝምና ስትል የነበረው እና በጣም ሲያስጨንቃት፣ ለምን አትነግሪያትም? እኔ የጠራሁሽ እኮ እንድትነግሪያት ነው። እኔ ነግሪያት አለው ለሀይሚ። ሀይሚ ግን እኔን አላመነችም፣ ከአንቺ አንደበት መስማት ስለምትፈልግ በይ ንገሪያት። እኔ እናንቺ ለቪዲዮ ነው አብረን የሆን ነው፣ እናንቺንም አይነት ግንኙነት የለንም እያለ ሲላት መጨረሻ ላይ ምን ብትል ጥሩ ነው እኔ እኔ እናንተ ለቪዲዮ አይደለም አብረን መሆን የጀመር ነው እኔ እወድሃለሁ ብሩኬ፣ አንተ እኔ እወድሃለሁ። ስለዚህ እኔ እናንተ ለቪዲዮ አይደለም እኔ አብረህ የሰራው ለቪዲዮ አይደለም ብላ ክው አድርገዋለች። ጥላታቸው ክው ይበል! እንዴት ክው እንዳለ አጠይቁኝ። በፊቱ ወደ ካሜራው አይደለም ግን ድንግጥ ሲል ያስታውቃል። ሙሉ ሰውነቱ ነው ክው ያለው ማለት ነው። እና በጣም ነው ያሳዝነ። በጣም የደነገጠ ምክንያቱም እሱ ደረቱን ነፍቶ ሀይሚ ፊት በቃ ይሄ ነገር ውሸት ነው፣ ምናምን ብላ እንድትናገር ነው የፈለገው። መፈለግ ብቻ ሳይሆን እውነታው ይሄ ነው። ግን ልጅቷ እንግዲህ በራሷ ሀሳብ፣ ያ የራሷ ሀሳብ ነው። ብሩኬ ያው እንዳልኳችሁ ለቪዲዮ ነው የቀረባት። እሷ ግን ነገሩን ውስብስብ አድርገው ቁጭ አድርገዋለች። ከሀይሚ ጋር ታረቃለሁ ብሎ እሷን ምስክርነት ቢጠራት ነገሩን ጭራሽ አባበሰው ቁጭ ብላለች ማለት ነው። እሱ ደግሞ በጣም ያሳቀኝ ነገር ማለት ነው እኔ ከአንተ ጋር ፍቅር ይዞኛል ምናምን ነገር ስትለው ሲን ያረፈበ ያረፍበይ ብሎ እዚ ጋ እንደምታዩት ወንበር ላይ ካስቀመጣት በኋላ እንዴት ነው የያዘሽ? ይላታል። የምር ማለት እንዴት ነው የያዘሽ? እኔ አንተ ጋር ፍቅር ይዞኛል ስትለው እንዴት ነው የያዘሽ? ንገረኝ፣ ካልነገርሽኝ እንዴት ነው የያዘሽ? እንዲህ ምን አስበህ ነው? ቆይ ጥያቄ ራሱ በሳቀ ሚገለው ማለት እና እሷ ራሱን የፈልግ ያደለም እንዴት ነው እንዴት ለያዘሽ የምትለኝ ምናምን እያለች ስትለው ነበር። ሀይሚ እንግዲህ ፊቷን ማየት ትችላላችሁ ከእሷ ጋር ምንም ነገር የለኝም ሲላት እየሳቀች ምናምን ልትታረቀው ምናምን ፈልጋ ነበረ ግን ልጅቷ እንደምትወደው ምናምን ነገር ለቪዲዮ እንዳለ እሱ ጋር ምትሰራው ምናምን እንዳለ ተናግራለች ማለት ነው። በዛ ሰዓት ደግሞ ሀይሚ በጣም ከፍታታል። መሬት መሬት እያየች ነበረ። እንደውም ቁጭ በይ ምናምን ነገር ውስጥ ቁጭ ባይና ንገሪኝ፣ እንዴት እንደያዘሽ ምናምን እያለ ሲያስቀምጣት፣ ሀይሚ ሁላ መሄድ ፈልገ ነበረ እኔ ልሂድላችሁ በቃ አውሮ ምናምን ነገር ብላ። ነገር ግን ብሩኬ ሰምተሽ ነው መሄድ ያለብሽ፣ ያለውን ነገር ማወቅ አለብሽ ብሎ ሀይሚም እንድትቀመጥ አድርጓታል። ግን ግን ያው አሁንም ቢሆን ልጅቷ ብሩኬን ወደደችው እንጂ ብሩኬ ልጅቷን አይወዳትም። ስለዚህ ብሩኬና ሀይሚ መታረቅ ይችላሉ። በነገራችን ላይ እዚህ ድረስ ያደረሳቸው እልህ ነው። እኔ ሁሌም እምላችኋለሁ በቪዲዮ ላይ ሁሌም እምላችኋለሁ፣ እልህ በጣም መጥፎ ነገር ነው። ገብታችኋል። አለ ብሩኬና ሀይሚ ይዋደዳሉ፣ ዛሬም ነገም ወደፊትም ማለት ነው። ችግራቸው ግን ምንድን ነው? ብሩኬ ሲያጠፋ ራሱ ይቅርታ አይልም፣ ወይም እሷ ደግሞ አጥፍትሃል ይቅርታ ብቻ አይበቃቸው። ምንድን ነው፣ አንዱ ሲያጠፋ አንዱም ሌላ ጥፋት ያጠፋል። ይሄ እልህ ማለት ነው። በቃለ ማናደድ ውስጥ ለምሳሌ ብሩኬ ከሆነ የሆነ ስህተት ከሰራ ሀይሚሄዳ ደግሞ እሱን ለማናደድ ሌላ አይነት ስህተት ማለት ነውና ይሄ እልህ ነው እዚህ ያደረሳቸው ማለት ነውና፣ ያው ልጅቷ እንግዲህ ለቪዲዮ ተብላ ተጠርታ ከብሩኬ ፍቅር ይዟት ቁጭ። ጭራሽ ምስክር ተወረኛለች ብሎ ጠርቷት፣ እሷ እኖ እሱ እንደሚለው አይደለም፣ እኔ በጣም ነው ማወደው፣ አብሬው የምሰራውም አንቺን ለማስቀናት ብቻ ሳይሆን ከእሱ ጋር ፍቅር ስለያዘኝ ነዋ አብሮ ቪዲዮ የምሰራው ብላ እንግዲህ ክው አድርጋታለች፣ ሀይሚዬን ማለት ነው። ሀይሚ ዋናው የብሩኬ ውሳኔ ነው። ብሩኬ ደግሞ አይወዳትም። ስለዚህ ልጅቷ ተወደዋለች ማለት ብሩኬ ከልጅቷ ጋር ይሆናል ማለት አይደለም። ስለዚህ በዚህ ልክ አታኩርፊ ማለት ነው። ሀይሚ ምንም ማድረግ አይቻልም። ያኔ ፕራንክ ሰርቶ አጥፍቶ ይቅርታ በይልኝ እያለ ሲለምነች ያኔ ቅርታ ብታድርግልት ኖሮ እዚህ ድረስ ባልተዳረሳችሁ ነበረ። እሱ አንድ አጠፋ፣ አንቺ ልጅ ከዳኒ ጋር ሰራሽ። ከዛ ደግሞ እሱ ከሆነች ልጅ ጋር ሲሰራ፣ አንቺ ደግሞ ፍቅር ነው ማን ነው የሚባለው ልጅ ስሙ ማን ነበር? ቅዱስ ነው ፍቅር እንደዛ ነገር ይሄ ሰሞኑን የመጣው ልጅ ማለት ነው። እና ከሱ ጋር ሆንሽ እየተባባለ እዚህ ደረሳችሁ ማለት ነው። ግን ዛሬ ሲገናኙ በሰላም ሲያወሩ ስለነበረ በቃ ዋው፣ ሊታረቁ ነው ብዬ ሰፍ ብዬ ስጠብቅ ነበረ። ነገር ግን ልጅቱ ምስክር ትሆነኛለች ብሎ ያመጣት ብሩኬ ማለት ነው። ጭራሽ ክቡ አድርጋ ሀይሜ የነበራትን ጥርጣሬ እውነት እንዲሆን አድርጎታል ማለት ነው። በጣም የደነገጠው የምር አስባችሁታል። ሳጠብቁት የሆነ ሰው የሆነ ነገር ሲላቸው ያስደነግጣል። በዛ ላይ ደግሞ የሀይሜ እዛ ጋር መኖር፣ በዛ ላይ ደግሞ እሷን ትክክለኛውን ነገር ከእሷ ትሰሚያለሽ ብሎ መጥራቱ ማለት ነው ግን ግን ያው ልጅቷ ብሩኬን ብትወደውም ብሩኬ የሀይሚ ነው። ሰላማዊ ሰልፍ ነው የምንወጣው፣ ሰምታቸው አለ አይደለ ሀይሚና ብሩኬ ተለያይቶ መኖር የለባቸውም። በመሀላቸው ማንም አይነት ሰው ሊገባ አይችልም። ስለዚህ ይህን ደግሞ አንቺ ታውቂያለሽ፣ አንቺ እራስሽ ታውቂያለሽ ብሩኬና ሀይሚ አንድ ላይ እንዳሉ ሲመ- ሲቀጥል የጠራሽም እንደተባለው ሀይሜን ለማስቀናት ነው እንጂ ከሀይሜ ጋር ለመኖር አይደለም። ገብቶሻል። ምናልባት የእነሱን ጸባን ችለሽ ልትፈልጊ ትችያለሽ። ለምን ምን በቀደደው ምን ይገባል እንደሚባለው ማለት ነው። እና የተጣላ ሰው ሁሉም አይታረቅ የሚመስላቸው ሰዎች አሉ። ደግሞ ስትጣሉላቸው ኦኬ ምናምን ብሎ ደስ የሚላቸው ለምን በሆነ በሰው ጸብ ውስጥ እነሱ የሚያተርፉት ነገር ያለ የሚመስላቸው ማለት ነው። እና ይቺ ልጅም እንግዲህ ከእሱ ጋር ስለተጣላች ምናልባት ከእሱ ጋር ከተጣላች ሕይወት ስለሚቀጥል ከኔ ጋር ይቀጥላል ብላ አስባ ሊሆን ይችላል። ነገር ግን ብሩኬ ደግሞ እስከምናውቅ ድረስ እንደዛ ያለ ልጅ አይደለም። ሲቀጥል ለእሷ ምንም ስሜት እንደሌለው ደጋግሞ እየተናገረ ነው። ሲጀመር ስሜት ሊኖረውም አይችልም። ምክንያቱም ሀይሚና ሀይሚናት የብሩኬ ማለት ነው። ሰምተሻል አይደል? አንቺ እየሰማሽ ነው። ስለዚህ መቀለስለስ የለም ምን የለም ምን የለም። በመጣሽበት ትመለሻለሽ ማለት ነው። ወደ ነበርሽበት። ምክንያቱም በሰው ቦታ ነው የገባሽው፣ በሰው ቤት ነው የገባሽው። ያለ ቦታው ደግሞ ምን ነገር ደስ አይልም። ስለዚህ ከብሩኬ እና ከሀይሚ ህይወት ወተሽ ወደ ነበርሽበት መመለስ አለብሽ። አቶ ብጫቸው ብሩኬ ያላሰበውን ነገር አሳስበች። ዛሬ ይታረቃሉ ብለን ስናስብ በአንች ምክንያት እንግዲህ ሳይታረቁ ቀርተዋል ማለት ነው። ስለዚህ አንቺ ደግሞ መሰናክል ልትሆኝ አይገባም። ስለዚህ ከህይወታቸው ውጭላቸው። በቃ ውጭላቸው ነው ምንልሽ፣ ውጭላቸው እስኪ። ማን ነው ብሩኬ ና ይቺ ልጅ አብረው እንደሆኑ የምትፈልጉ ማንም አይኖርም ብዬ ነው ማስበ። ምክንያቱም ምንም ቢጣሉና ቢከፋፈሉም ኦዲየንሶቹ ብሩኬ ከሀይሚ፣ ሀይሚ ከብሩኬ ጋር እንዲሆኑ ነው የሚፈልጉት። ግን ሲናደዱ ይኮምታሉ፣ በቃ ሊሳደቡ ይችላሉ። ግን የሚሳደቡት ስለሚናደዱ ነው ስራቸው ስለሚያናድዳቸው እንጂ፣ የሀይሚንና የብሩኬን የብሩኬን መለያየት ማናቸውም ኦደንሶች የሚፈልግ ሰው የለም ማለት ነው። ስለዚህ ተጣሉ ማለት አይታረቁም ማለት አይደለም። ይህን አጋጣሚ ተጠቅመሽ። ከተጣሉ አይቀር ብለሽ ለራስሽ ልታመቻች መግባት አልነበረብሽም። ስለዚህ እንደገባሽ መውጣት አለብሽ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ነው